የሰሜን ወሎ መንበረ ጵጵስና ሀገረ ስብከት ቤተ ክህነት የበርካታ ጥንታውያን ቅዱሳት መካናት ፍልፍልና ውቅር አብያተ ክርስቲያናት መገኛ ነው። ረዥም ዕድሜ ካስቆጠሩ አብያተ ክርስቲያናት መካከል የደብረ ቅዱሳን ሀና ወኢያቄም ቤተ ክርስቲያንን ለዛሬ እናስቃኛችኋለን። ደብረ ቅዱሳን ሀና ወኢያቄም ቤተ ክርስቲያን ጥንታዊ መሆኗን የሚያስረዱ ከተመሠረተች ጀምሮ እንደ ገቡ ማስረጃ ያላቸው ስዕላትና ታሪካዊ ነዋያተ ቅዱሳት ይገኛሉ። አሁን የምንገኘው ሰሜን ወሎ ዞን መቄት ወረዳ 023 ቀበሌ ደብረ ቅዱሳን ሀና ወኢያቄም ቤተ ክርስቲያን ቅጽር ግቢ ነው። እንደምታዩት ይች ቤተ ክርስቲያን ቀደምት ናት። በአጼ ዘርዓ ያዕቆብ ዘመነ መንግስት እንደ ተመሰረተች ታሪኳ ያስረዳናል። በዚህም እንደ ማስረጃነት የሚሆነና ከዚህ ከፊት ለፊት የምታዋቸው የቤተ ክርስቲያን ነዋየ ቅድሳት ከላይ የምታያቸው ስለ ማርያም ጥንታዊት ይቺ ቤተ ክርስቲያን ስትመሰረት ጀምሮ አብራ የነበረች ታምረ ማርያም፣ መቅድም፣ ስንክሳር የመንፈቅ የመንፈቅ ሁለት ስንክሳር፣ ሳታት፣ ዳዊት፣ ሌሎችም የቤተ ክርስቲያን ነዋይ ቅዱሳት ከአስራ አራት ወንጌል ገርላሃና ከአስራ አራት በላይ የቤተ ክርስቲያን ነዋይ ቅዱሳት በብራና የተጻፉ ቀደምት ቀደምታሉ ይቺ ቤተ ክርስቲያን ጥንታዊ ታሪካዊ ናት። ለምጽ የምታነጻ ሙት የምታስነሳ እምነቷን ተቀብተው የሚፈወሱ የሚፈወስባት ናት። ቤተ ክርስቲያኒቱ ታሪካዊ ጥንታዊ ናት። መካኖች የምታስወለድ ናት። ደብሩ ገጠር ውስጥ የሚገኝ በመሆኑና የተደራጀ ሙዚየም ባለመኖሩ ምክንያት የታሪክ መዘግብት የሆኑት እነዚህ ጥንታዊ ቅርሶች ተበጣጥሰው ወይበውና ተሰባብረው ይታያሉ። ረዥም ዓመት መቆየታቸውና የአያያዝ ችግር እንደ ምክንያት ቢጠቀሱም መፍትሄው ላይ ግን የሁላችንንም ትኩረት የሚሻ ዘላቂ መፍትሄ ተጀምሯል። እነዚህም ከዘመን ብዛት የተነሳ በአገልግሎት በአቀማመጥ ችግር ምክንያት አንዳንዶች እንዲሁ ለምሳሌ እንደ ስንክሳር ያለው የአቀማመጥ ጉድለት ስለገጠመው ሙዚየምም ስለሌለ ቀደምት ከመሆኑ አንጻር እስካሁን በእድሳት እየተጠገነ ሲገለገል ቢኖርም አሁን ከአገልግሎት መስጫ ወይም ደግሞ ለአገልግሎት ብቁ ባለመሆኑ ቤተ መቅደሱ እያፈሰሰ የግንብ ቤቱም ተሰነጣጥቆ ለአደጋ የተጋለጠ በመሆኑ ነው። ይቺ ቤተ ክርስቲያን የተመሰረተችው ቤተ መቅደሱ በቅኔ ማይሌቱ በኩል ከጊዜ እርዝመት የተነሳ ተሰነጣጥቆ ለአገልግሎት ምቹ ባለመሆኑ ይህ አሁን ተጀምሮ ያለው አዲሱ ቤተ ክርስቲያን በመሰራት ላይ ይገኛል። ይህንንም አስጀምረውት ከዚህ ዓለም በሞት የተለዩት አባት ታረቀ ማረው ነበሩ። ቅርሶቹ በአያያዝ ጉድለት ብቻ ለጉዳት ተጋልጠው ሳይሆን ነባሩ ቤተ መቅደስ በዕድሜ ርዝማኔ ምክንያት በመፍረሱ በውስጡ የሚገኙ ንዋያተ ቅድሳት በዝናብ ነጠብጣብ የመጎዳት፣ አገልጋዮች ደግሞ እንደ ልብ ለእግዚአብሔር የሚገባውን አገልግሎት ለመስጠት ሲቸገሩ ይስተዋላል። ነባሩ ቤተ ክርስቲያን ከዘመን ብዛት አርጅቶ ጣራው እያፈሰሰ፣ ግድግዳው ተሰነጣጥቆ ባለበት ሁኔታ ላይ እንግዲህ በደብሩ አገልጋይ አባ ታረቀ ማረው አስተባባሪነት በአዲስ አበባ ያሉ የቦታው ተወላጆች እና በጎ አድራጊዎችን እንዲሁም ደግሞ የደብሩን ካህናትና ምእመናን በማስተባበር በ2008 ዓ ም ዘመናዊ ህንፃ ቤተ ክርስቲያን ግንባታ ተጀምሯል። ከቦታውም ምእመናን በተለያዩ ችግሮች ምክንያት ተፈናቅለው የሌሉ በመሆናቸው እንዲሁም ደግሞ በአራቱም አቅጣጫ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ የተለያዩ አድባራቶች እየተተከሉ ሚመናኖቿ እየቀነሱ ስለመጡ አሁን ባለችበት ደረጃ ላይ ነባሯ ቤተ መቅደስ ፈርሳ ወይም ለአገልግሎት አመች ባለመሆኑ አዲስ ቤተ ክርስቲያን በአባ ታረቀ ማረው አማካኝነት አሰሪነት ተመስርታ ይችም ቤተ ክርስቲያን ከፊት ለፊታችን የምናያት በጅምር ላይ ትገኛለች። ሚመናን የአቅማቸውን ቢደግፉም ሊፈጽሟት ባለመቻላቸው ከሰሜን ወሎ ዞን መንመረ ጵጵስና ብፁእ አባታችንና የሀገረ ስብከታችን ስራ አስኪያጅ በጎ ፈቃድ ስለተጨመረበት የወረዳው ቤተ ክህነት ስራ አስኪያጅ ውሀቤ ሀብታት ፍሳሐ አለሙም የእሳቸውን በጎ ፈቃድ ተጨምሮበት የሚዲያ ቀረጻ እንዲካሄድ ታስቦ እዚህ ደረጃ ላይ ደርሰናል። ይቺ ደብር ከ በእኛ እድሜ እንኳን ከ450 እስከ 500 በላይ ሚመናን ነበሯት። ይህም በምዕራብ አቅጣጫ የባለወልድ የባለ እግዚአብሔር ቤተክርስቲያን በመመስረቱ ምክንያት በምስራቅም አቅጣጫ ኪሮስ ወይም አቡነ ገብረ መንፈስ ቅዱስ ሚካኤል፣ ሁለት ሶስቱ ደብር ሚመኗኖቿን እንደዚሁ ወስደውባታል። ይህ በመሆኑ ቤተ ክርስቲያኗ ሚመናኖቿ ከሰባ ያላነሱ ከሰባ ያላነሱ ናቸው። እነዚህ ሚመናን በአቅማቸው ቢለግሱም ምንም ማድረግና ቤተ ክርስቲያን መገንባት ባለመቻላቸው እንዲሁም ደግሞ የአካባቢው ነባራዊ ሁኔታ በችግርና በተለያየ ተፈጥሮዊ ችግር የተፈናቀሉ በመሆናቸው ይህንን የበጎ አድራጊዎች የሚያደርጉልን ከአዲስ አበባም፣ ከተለያዩ ሀገራት ቤተ ክርስቲያኗ በጅምር ላይ ትገኛለች። የገንዘብ እጥረት ነው እንጂ ህዝቡ በቃ በደንብ አድርጎ የሚሰራ ነው። በቃ መቼም ተጀምሯል። በቃ እየተዋጣም እንዲያም እያለ በቃ ደግሞ እዚያም ላይ የመምሬ ታረቀ ማካያ እያመጡልና በህዝቡ ጥንክርና እየተጋገዝን ነው። ከዚህ ላይ አቅም አጥተን ነው ከገንዘብ እጥረት ስታሁን የጎተተብን እንጂ በህዝቡ በስራ አልተጎተትም። በገንዘብ እጥረት ነው የቀረብን። የሚያሰሩና አባታችን ቄስ ታረቀ ማረ ነበሩ። ከዚህ ዓለም ስለተለዩብን እኛም አቅማተን። አሁን ቤተ ክርስቲያን ስራው ጎልብን ከሁለት ከሶስት አመት ሆኖታል ከተቋረጠ። ችግሩን የተረዱት አባት ታረቀ ማረው የተባሉ አባት አስተባባሪነት ዘመናዊ ህንጻ ቤተ ክርስቲያን ከ9 አመታት በፊት ቢያስጀምሩትም ፍጻሜውን ሳያዩ የጀመሩትን ሳያጠናቀቁ አረፍተ ዘመን ገጥቷቸዋል። በዚህም ምክንያት የአካባቢው ምዕመናን አቅም በማጣታቸው የትብብር ጥያቄ ለማቅረብ ተገደዋል። በዚህ መካከል ላይ እንግዲህ በ2012 የነበረው የኮሮና ቫይረስ እንዲሁም ደግሞ በ2013 መጨረሻ አካባቢ የሰሜኑ ጦርነት እስከ 2014 ባለው ሁኔታም ያም ህንፃ ግንባታው በተያዘለት የጊዜ ሁኔታ ላይ እንዳያልቅ የማጓተት ስራ ፈጥሯል። በዚህ መካከልም ይኸው ታላቅ አባት ቦታውን እያስተባበሩ የሚያሰሩት አባት አባ ታረቀ ማረው ሚያዝያ ወር ላይ 2014 ዓ ም አረፉ። እሳቸው ሲያርፉ ደግሞ ሁሉም ነገር ቀጥ ብሎ ቆመ። አሁን ላይ ታናሽ ወንድማቸው መርጌታ እያሱማረው በርሳቸው ተነሳሽነት ህብረተሰቡም በአዲስ መነቃቃት የተጀመረውን ህንጻ ቤተ ክርስቲያን ለማጠናቀቅ ደፋቀና እያሉ በጎ አድራጊዎችንም እያነጋገሩ ህንጻ ቤተ ክርስቲያኑ ማለቅ ባለበት ሁኔታ ላይ እንዲያልቅ የበኩላቸውን ድርሻ እየተወጡ ነው። የደብሩ ካህናትና ምእመናንም በአዲስ ሀሳብና በአዲስ ሞራል ተነሳስተው ወደ ስራው ገብተዋል። ለመቄት ወረዳ ደብረ ቅዱሳን ሀና ወኢያቄም ቤተ ክርስቲያን ቀደም ሲል በ2008 ተጀምራ እስከ 2014 ድረስ ያሰሯት የነበሩት አባት አርፈዋል። ከዚያ ወዲህ ያለችው ቤተ ክርስቲያኗ ያው በከፊልም ቢሆን ተቋርጦ ነው የቀረው። ነገር ግን አሁን በጎ ፈቃደኛ እህቶችና ወንድሞች ለምሳሌ እንደነጽጌ ማርያም የተባሉ አዲስ አበባ ከተማ ውስጥ የሚገኙ የኮርኒስ ድጋፍም አድርገውልናል። የበር ድጋፍም እያሰሩልን ናቸው። ያው የሚያስፈልገን ዘርዝረን አቅርበናል። ነገር ግን አሁን ለቤተ ክርስቲያኗ የሚያስፈልጋት የተለያዩ ማቴሪያሎች፣ ቤተ ክርስቲያኗ እስከ ሰባ ፐርሰንት ደርሳለች። ከዛ በኋላ ያለውን የአካባቢው ማህበረሰብ አቅሙ ደካማ እና በተለያዩ የተፈጥሮ ችግሮች ምክንያት ከአካባቢው ለቆ የሄደ በመሆኑ ከውጭም ከሀገር ውስጥም የምንገኝ የቅድስት ቤተ ክርስቲያን ልጆች እንደየአቅማችን እየረዳን ነው። እዚህ ሰባ ፐርሰንት እንድደርስ እንድደርስ ያደረግናት እየረዳችሁንንም ና ያላችሁት ይሁን እንጂ ይህንን ቤተ ክርስቲያን ለማስጨረስ በውጭም ከኢትዮጵያ ውጭም በአገር ውስጥም ያሉ በጎ አድራጊዎች ለምሳሌ እንደ ጽጌ ማርያም ፋትለ ሙሉ ጌታ የበር እና የመስኮቱን ስራ ጅምር ላይ ናት። በዚህ ወር አጠናቃ እንደምታስረክበን ተነጋግረናል። ሌሎችም ከአሜሪካ ውጭ ያሉ እንደነ ትግስት ያሉ እንረዳለን ብለው ቃል የገቡልን ስላሉ ይህንን ዘገባ በቀጣይ በሚዲያ የሚቀርበውን ተከታትለው ሌሎች ምዕመናንም የበጎ አድራጎት እንትናቸውን ድጋፋቸውን እንዲለግሱልን ስን በእግዚአብሔር ስም እንጠይቃለን። ቀደም ሲል በርካታ ምዕመናን ይዛ መንፈሳዊ አገልግሎት ስትሰጥ የነበረችው ይህቺ ቤተ መቅደስ ዛሬ ላይ በተለያዩ ምክንያቶች ቁጥራቸው ቀንሶ ያሉትም በአቅም ማነስ ምክንያት ግንባታውን ማስፈጸም አልቻሉም። ተፈጥሯዊ እና ሰው ሰራሽ ችግሮች የህንፃ ቤተ ክርስቲያኑ ግንባታ በተያዘለት ጊዜ እንዳይጠናቀቅ ምክንያት ቢሆንም ታናሽ ወንድማቸው ጅምሩን ለማጠናቀቅ እንቅስቃሴ ማድረግ ጀምረዋል። የምዕመናንን መንፈሳዊ አገልግሎት የማግኘት ጉጉት ለማርካት ይህንን መልእክት የተመለከታቸው ሁሉ በአይነትና በገንዘብ በማገዝ የህንፃ ቤተ ክርስቲያኑን ግንባታ በማጠናቀቅ ታሪካዊና ሃይማኖታዊ ኃላፊነታቸው እንድትወጡ ቅድስት ቤተ ክርስቲያናችን ጥሪዋን ታስተላልፋለች። በመጀመሪያ ህንጻ ቤተ ክርስቲያኑ ተጠናቆ የደብሩ ካህናትና ምእመናን ስራው ተጠናቆላቸው ወደ አዲሱ ህንፃ ቤተክርስቲያን ለመግባት በጉስ ላይ ናቸውና። ስለዚህ ህን ህንፃ ቤተክርስቲያን ለማጠቃለል በመሪጌታ እያሰው ማረው አስተባባሪነት ባለው ቴሌግራምም መልእክት በየጊዜው ይተላለፋል። ምእመናንም የበኩላቸውን ድጋፍ እንዲያደርጉ፣ በጎ አድራጊ ግለሰቦችም ድርጅቶችም ለወገን ደራሽ ወገን ነውና የቻሉትን ድጋፍ እንዲያደርጉ በወረዳው ቤተ ክህነት ስም እንዲሁም ደግሞ በቤተ ክርስቲያኗ ስም መልእክት ለማስተላለፍ ነው። አሁን የሚያስፈልጓትን ማቴሪያሎች በዝርዝር ለመጥቀስ ያክል አንደኛ፣ ሁለት ቢያጆ አሸዋ ያስፈልገናል። ይኸውም በአሁን ባለው ነባራዊ የዋጋ ሁኔታ 37,000 ብር ከቦታው ድረስ ማድረስ ይጠበቅብናል ማለት ነው። ሁለት ቢያጆ ሲባዛ በሁለት 74 ሺህ ብር ያስፈልገናል ማለት ነው። ሁለተኛ ብረት ባለ 12 ለአውደ ምረቱ በወዳና በወዲህ እንዲሁም ከመሀል የሚደረግ ብረት ያስፈልጋል። እሱም 20 በብዛት ሀያ ያስፈልጋል ብሏል ባለሙያው። ዙሪያውን በቢም እንዲያዝ አውደ ምረቱ ታስቦ ነው። ለዚህም ደግሞ ያንዱ ዋጋ ያለው ዋጋ ከፍና ዝቅ ስለሆነ ዋጋ መተመን አልቻልንም። ሶስተኛ ሲሚንቶ ሰባ ኩንታል ሲሚንቶ እስከ ደረጃው ዙሪያውን ደረጃ ስለሚያስፈልገው ያስፈልጋል እና የውስጥ አንዳንድ የፊኒሽንግ ስራዎች ስለሚቀሩ ለነሱም ጭምር ያስፈልጋል ተብሏል። አራተኛ ባለሙያ ግንበኛና አውደ ምረቱን እና ደረጃውን ዙሪያውን የሚሰራ የግንበኛ ያስፈልጋል። የግንበኛ ዋጋ አሁን አልተገለጸልንም። ያው ከረጂ ወንድሞችና እህቶች ከኦርቶዶክሳውያን ሲገኝ ገንዘቡ ለመነጋገር ታስቦ ነው። በጉልበታቸውም የሚረዱን በሙያቸውም የሚረዱን ወንድሞች ካሉ በዚሁ አጋጣሚ አድራሻችን ስለምናስቀምጥ በቅድስት ቤተ ክርስቲያን ስም እንጠይቃለን። አምስተኛ ቀለም ሀያ ጋሎን የተለያዩ አይነት ቀለሞች ያስፈልገናል። ስድስተኛ መስታወት ሀያ መስኮትን የመስኮት የላይኛው ስምንት የላይኛው አሁን ፊክስድ የሚባሉት የላይ የላ ሆኖ ታችሁ በላሜራ ስለሆነ ይህን መስታወት መግጠም ያስፈልገናል። ለዚህም እርዳታ ያስፈልገናል ማለት ነው። ሰባተኛ ቤተልሄም ሙሉ በሙሉ በሚባል ስራው እንዳልተጀመረ ነው ያው፣ መሰረቱ ቢወጣም ለጊዜው ዝም ብሎ ነው ያለው ያው እናንተ ነው ምእመናንን እየጠበቀ ነው ማለት ነው። ስምንተኛ የመብራት የኤሌክትሪክ ማብሪያ ማጥፊያ፣ እንዲሁም አምፖሎች እነዚሁም ያስፈልጉናል። ሁላችሁም የቻላችሁ ምእመናን በድርጅትም ሊሆን ይችላል፣ በቡድንም ሊሆን ይችላል፣ በግልም ሊሆን ይችላል፣ የገንዘብም ድጋፍ ሊሆን ይችላል፣ የማቴሪያልም ድጋፍ ሊሆን ይችላል። በቤተ ክርስቲያን ስም ድጋፋችሁን እንድታደርጉ ጥሪ ለማስተላለፍ ነው። እንግዲህ ይህንን ይመስላል። በተለይ ደግሞ ይሄ የኮሮናው እና የጦርነቱ ሁኔታ ላይ የተጀመሩ ህንፃ ቤተ ክርስቲያናት በተያዘላቸው የጊዜ ገደብ እንዳይጠናቀቁ ጫና ስለፈጠረብን የበኩላችሁን ድጋፍ በተለመደው ድጋፋችሁ እንድታደርጉልን ጥሪ ለማስተላለፍ ነው። እግዚአብሔር ይስጥልኝ፣ አመሰግናለሁ። ቤተ ክርስቲያኗን ለማስፈጸም ከሁለት ሚሊዮን ሰባት መቶ ሺህ ብር ያላነሰ በባለሙያ እንደተጠናው እንደሚያስፈልግና ይህንንም ገንዘብ ለማሰባሰብ ለማግኘት በሰሜን ወሎ ዞን መንበረ ጵጵስና በብፁዕ አባታችን አቡነ ኤርምያስ እንዲሁም በሰሜን ወሎ ዞን ሀገረ ስብከት በመላከ ብርሃን በጎ ፍቃድ ተቀርጻ ለሚዲያ እንድትውል ከአጥቢያ ቤተ ክርስቲያኑ ከደብሯ ጀምሮ እስከ ወረዳ ተፈቅዶ የወረዳው ቤተ ክነትም ወሃቢ ሀብታት ፍስሀ አለሙ ይህ በጎ ፈቃድ በመጨመሩ ለምእመናን እንዲደርስ ተደራሽ እንዲሆንና የተጀመረችው ቤተ ክርስቲያን ተጠናቃ ለአገልግሎት ብቁ እንደምትሆንና አሁን በሌላ መቃኙ ነው ያለችው። ቤተክርስቲያኗ እንዲሁ እንደምናያት ጣራዋ ቢኖርም ውስጡ ለአገልግሎት ብቁ ባለመሆኑና ለመገልገልም ለመቀደስም፣ ለማወደስም መርጌቶችም ለመቆም ውስጡ ተንዶ አስቸጋሪ ደረጃ ላይ ስለደረሰ ምእመናን ባላችሁበት ሁሉ ይህንን እርዳታ እንድትለግሱልን በእግዚአብሔር ስም በቅድስት ሐና ወኢያቄም ስም እንጠይቃለን። የዋጋቸውን ሁኔታ የገበያ ዋጋው ከፍና ዘቅ ስለሚል መተመን ገንዘቡ በእጃችን ስላልተያዘ መተመን ወይም ጠይቀን መናገር ስለከበደን በዚህ ላይ አቁመነዋል። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናኖቿ በጎና ቀናይ ስለሆኑ እስካሁንም የቅዱስ ቤተ ክርስቲያን እዚህ ሰባ መድረሱ የእነሱ እርዳታ ስለሆነ እዚህ ደረጃ እንዲደርስ ያደረገው አሁን የዘረዘርኩላችሁን ማቴሪያሎች በተቻላችሁ መጠን በቅድስት ቤተ ክርስቲያን ስም በቡድንም በማህበርም በግልም የምትችሉትን በቅድስት ቤተ ክርስቲያኗ የአካውንት ቁጥር 1015 56 84 41 4 እና እንዲሁም መጠየቅ ለምትፈልጉ በ0968 9778 እንዲሁም በተጨማሪ 96661 2 በእነዚህ ስልኮች አድራሻ እየጠየቃችሁ የምትችሉትን እንታበረክቱልን ስንል በደብረ ቅዱሳን ሀና ወኢያቄምና በቅድስት ቤተ ክርስቲያን ስም በትትና እንጠይቃለን። አመሰግናለሁ።